ሰላም ጤና አስጥልን፣ ተመልካቾቻችን፣ እንደምንዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎችን ይዤ ቀርብ ያለው፣ መልካም ቆይታ። በአማራ ክልል ጦርነቱ ከተጀመረ ወዲህ ከፍተኛ ቁጥር ያለው የሰላማዊ ሰዎች ግድያ በዛሬ ሁለት ተፈጸመ። በምስራቅ ጎጃም በእናርጅና እናውጋ ወረዳ ገደብ ከተባለ ልዩ አካባቢ የአብይ አህመድ አገዛዝ በፈጸመው የድሮን ጥቃት 120 ንጹሃን ዜጎች መገደላቸውን የአማራ ፋኖ በጎጃም ካደረሰን መረጃ ለማወቅ ተችሏል። የእናርጅና እናውጋ ጭፍጨፋ የአብይ አህመድ አገዛዝ እስካሁን ከፈጸማቸው አስከፊ የተባለ መሆኑም ተመልክቷል። በሁለት ቀናት ውስጥ በድምሩ አንድ መቶ ሀምሳ ሰላማዊ ዜጎች በአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ጥቃቶች መገደላቸውን ለማወቅ ተችሏል። በእናርጅና እናውጋ ገደብ በተባለ ልዩ ቦታ ለፋሲካ ባል ዝግጅት እያደረጉ ባሉና በሕብረት ሆነው ቤት ለመስራት እንጨት ተሸክመው በነበሩ የገደብ ነዋሪዎች ላይ ነው የድሮን ጥቃት የተፈጸመው። የአማራ ፋኖ በጎጃም ይህን እልቂት ዓለም አቀፉ ማህበረሰብ እንዲያወግዘውና በአብይ አህመድ አገዛዝ ላይ ላይ ጫና እንዲያሳርፍ ጠይቋል። የአማራ ህዝብ እድል እጣ ፋንታው በጅምላ መገደል መሆኑን አውቆ ከፋኖ ትግል ጎን እንዲሰለፍም ጥሪ አድርጓል። የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል ኃላፊ አርበኛ ማርሸት ፀሐዩ ይህ አይነት ጭፍጨፋ ይበልጥ ለትግል የሚያነሳሳን መሆኑን በመረዳት የአብይ አህመድን አገዛዝ ለመጣል በሚደረገው እልህ አስጨራሽ የህልውና ትግል የአማራ ህዝብ በሙሉ በክተት አዋጅ ተጠርቷል። ትግልም እንዲገባ ጥሪ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 ምልክት መሆኑን ልብ ይለዋል። እና ዛሬ በገደብ የተደረገው ዘግናኝ ጭፍጨፋ የዚህ አካል ነው። ሁለተኛው እዚያው እናርጅ እናውጋ ወረዳ መጤያ በተባለ ቦታ ላይ እንደዚሁ እግረኛ ሰራዊት በመግባት በአካባቢው የሚገኙ አስራ አምስት ንጹሀንን ጨፍጭፏል። እነዚህ ንጹሀን ከምንም አይነት ወታደራዊ እንቅስቃሴ የማያደርጉ ንጹሀን ነዋሪዎች ናቸው። የለስራቸው ላይ እያሉ ነው እንደዚሁ እግረኛ ገብቶ የጨፈጨፋቸው። ይሄ ጭፍጨፋ የተፈጸመው እንግዲህ እናንተም አልፎ አልፎ እንደሚሰሙት እዚህ ጎጃም ቀጠና አካባቢ በተለይ የትግሉ ሁኔታ እየጠነከረብን ስለሆነ የጎጃምን ማህበረሰብ በስነ ልቦና መጉዳት አለ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 ከነ ስሪቱ ከነ ተፈጥሮው አማራን የማጥፋት እቅድ ይዞ የተነሳ መሆኑን ጠንቅቆ ስላወቀው ትግሉም እንደ ህዝብ መሆኑን ከተረዳ ውሎ አድሮ እንሆን ለአስራ ስምንት ለአስራ ዘጠኝ ወር ጠመንጃውን አንስቶ እየተፋለመ ነው የሚገኘው። ስለዚህ የአማራ ህዝብ ለሚያደርገው የህልውና ተጋድሎ የጎጃም አማራም ስራ አጠራርጎ ለማባረር ዝግጁ መሆኑን በተግባር እያሳየ ባለበት ሁኔታ ነው ጭፍጨፋው የተፈጸመው። ስለዚህ የወገኖቻችንን ደም እንበቀላለን። ሳይውል ሳያድር ደማቸውን መልሰን እናሳያለን። በእንዲህ እንዳለ ሰላሳኛ ቀኑን ባስቆጠረው ዘመቻ አንድነት በአማራ ክልል በተለያዩ አካባቢዎች ውጊያው ቀጥሎ እንደሚገኝ የደረሰ መረጃ አመላክቷል። በዘመቻ አንድነት ወሎ ግንባር፣ ዛሬ ባለሽሩጡ ክፍለ ጦር ታላቅ ድል ተቀዳጀ። በአርበኛ እንድሪስ ጉደሌ የሚመራው የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ ባለሽሩጡ ክፍለ ጦር ከጊራና ከተማ ወደ ፋጅ ሲንቀሳቀስ የነበረው የአገዛዙ ጦር ሰራዊት፣ ሚኒሻና አድማ ብተና በሰሜን ወሎ ዞን ሀብሩ ወረዳ ፋጂ እየተባለ ከሚጠራው ቦታ ላይ ደፈጣ በመያዝ ከረፋዱ አምስት ሰዓት እስከ ስድስት ሰዓት ከሰላሳ በአንድ ሰዓት ብቻ በፈጀ ኦፕሬሽን በአገዛዙ ጥምር ጦር ማለትም በአብይ አህመድ ጦር፣ ሚኒሻና አድማ ብተና ላይ ጥቃት በመፈጸም በርካቶችን ሙትና ቁስለኛ ያደረገ ሲሆን ብዛት ያለው ተተኳሽ ከመማረኩ በተጨማሪ ከጥቃት የተረፈው ሙትና ቁስለኛውን ይዞ ብዛት ባለው ባጃጅና አምቡላንስ ጭኖ ወደነበረበት ጊራና ከተማ ተመልሷል። በሌላ የተጋሉ መረጃ መረጃ የባለሽሩጡ ክፍለ ጦር አራተኛ ሻለቃ በደቡብ ወሎ ዞን ወረባቦ ወረዳ በሚገኙ ቀበሌዎች የተንቀሳቀሰውን የአገዛዝ ጦር እንዲሁም ሚኒሻና አድማ ብተና ሀሮዬ ከተባለ ቦታ ላይ በተደረገው ተጠና የደፈጣ ጥቃት በበርካታ የጥምር ጦሩ አባላት ላይ ከባድ ጉዳት ሲደርስ ሀያ ሶስቱን በማቁሰል አስራ ሰባቱን መደምሰስ ተችሏል። በተደረገው ማጥቃትም የባለሽሩጡ ክፍለ ጦር የቦኮክሳን ከተማ ቃላት ነጻ በማድረግ ተቆጣጥሯታል። በውጊያው ከባድ ጉዳት የደረሰበት የጥምር ጦሩ ሰራዊት ከቦኮክሳ ከተማ ወደ ቢስቲማ በመሸሽ ውጊያ የተደረገበትንም የቦኮክሳ ከተማ ለፋኖ ኃይሎች አስረክቧል። በተደረገው ጥቃት ከአንድ ሺህ አራት መቶ የክላሽ ተተኳሽ እና በዛ ካለ ከደረት ትጥቅ ጋር ማርከዋል በማለት አያይዘው ገልጸዋል። በሌላ ዜና የአምሳ ዘጠነኛ ክፍለ ጦር ሬጅመንት ዘመቻ መሪ ላይ ጥቃት ተፈጽሟል። በተፈጸመው ጥቃት በ ከፍተኛ ሁኔታ ተመትቶ አዴት የግል ክሊኒክ እርዳታ እየተደረገለት የነበረ ቢሆንም ጉዳቱ ከፍተኛ በመሆኑ በበርካታ ብረት ለበስ ወታደራዊ ተሽከርካሪ ታጅቦ ወደ ባህር ዳር ተወስዷል። በዛሬው ዕለት የሻለቃ አንሙት ያዛቸው ብርጌድ የጠላት ኃይልን ከአዴት ወደ ደም ድንጋይ በመጓዝ ላይ እያለ ሻለቃ አንድ የበላይ ዘለቀ ሻለቃ ልዩ ቦታው ቃብና ገብርኤል ላይ በተጠናና በትክክለኛ መረጃ ተመስርተው በወሰዱት የደፈጣ ጥቃት በአገዛ ዙ ጦር አባላት ላይ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ውጤታማ ስራ ሰርተዋል። መረጃዎችን ለፋኖ ኃይሎች ታደርሳላችሁ በማለትም የህክምና ባለሙያዎች ላይ ድብደባ ፈጽመዋል። የፋኖ ኃይሎች እንደተናገሩት ከሆነ የእኛ መረጃችን ህዝባችን ነው፣ ከዚህ የሚሰወር ነገር የለም ሲሉ የአማራ ፋኖ በጎጃም ህዝብ ግንኙነት አያይዘው ተናግረዋል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል የውጊያ አካባቢዎች የሚገኙ የአድማ ብተና አባላት በመከላከያ ከፍተኛ መኮንኖች ትእዛዝ፣ ሁሉም የአድማ ብተና አባላት ለውጊያ ስምሪት ከሚሰጣቸው ቀጠና ቀን ውጪ መሳሪያቸውን በግምጃ ቤት ተጠንርፎ እንዲቀመጥ የሚል ትእዛዝ በመተላለፉ ቅሬታ የገባቸው የአድማ ብተና አባላት ባገኙት አጋጣሚ ሁሉ በተናጠልና በቡድን በመሆን በከፍተኛ ቁጥር እየጠፉ መሆኑንና ድርጊቱ የአገዛዙ ጦር አመራሮችን ክፉኛ እንዳስደነገጣቸው ለማወቅ ተችሏል። በሌላ ዜና በሰሜንና ማዕከላዊ ጎንደር በአጅሬ ጃኖራ ጠገዴና አርማጮሆ አካባቢዎች ለአሰሳ ገብቶ የነበረው የአብይ አህመድ ሰራዊት ላይ በደፈጣ በተፈጸመ ጥቃት ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር አስታውቋል። ወደ ቀጠናው ለአሰሳ እንደሚመጣ መረጃ የደረሰው የአማራ ፋኖ አንድነት በጎንደር ወደ መግደያ ወረዳ እስኪገባ ጠብቆ ጥቃት በመክፈት ነው በአገዛዙ ሰራዊ ላይ ከፍተኛ ጉዳት ያደረሱ ሲሉ በውጊያው ተሳትፎ የነበራቸው የአማራ ፋኖ አንድነት በጎንደር ሕዝብ ግንኙነት ያስታወቁት የመተማ ቋራ መስመር ከሱዳን ጋር በሚዋሰነው የኢትዮጵያ ድንበር ለተከታታይ ቀናት የተደረገውን ውጊያ በሽንፈት ያጠናቀቀው የአብይ አህመድ ሰራዊት ከፍተኛ የሜካናይዝድ ኃይሉን በማስጠጋት ሌላ ዙር ጥቃት ሊከፍት መዘጋጀቱ ተገለጸ። ቀጠናውን ተቆጣጥሮ የሚገኘው የፋኖ ኃይል የትኛውም የአብይ አህመድ ሰራዊት ከመጣ በተለመደው መልኩ እንመልሰዋለን ሲል አስታውቋል። የአማራ ፋኖ አንድነት በጎንደር የአርበኞችና የ ጣናዋሴ አዋሴ ክፍለ ጦሮች የሱዳኑን የድንበር ወሰን በቁጥጥራቸው ስር ያደረጉ ሲሆን ከጎረቤት የሱዳን አስተዳደር ጋር መልካም ግኙነት መፍጠራቸውንም እየገለጹ ነው። የአብይ አህመድ አገዛዝ የድንበር ቀጠናውን ዳግም ሊቆጣጠረው እንደማይችል የሚገልጹት ሁለቱ የፋኖ ክፍለ ጦሮች ላለፉት ስምንት ቀናት እንደነበሩት ውጊያዎች ተመሳሳይ ቅጣት ሰጥተን እንሸኘዋለን ይላሉ። የአርበኞች ክፍለ ጦር አዛዥ ሻለቃ ብራኑ ነጋ እንግዲህ በዚህ ቀጠና ኮሪደር ከመሆኑ አኳያ ጠላት ያለ የሌለ ኃይሉን አሟጦ የተጠቀመ ቢሆንም ጠላት እየተሽመደመደ፣ መዋቅሩ እየተበተነ ፋኖ አደረጃጀቶችን በሰፊው በመዘርጋት የህቡ መዋቅሮችን ወይም የደህንነት መረቦችን በማስገባት አጠቃላይ መዋቅሩ በሁለት እግሩ እንዳይቆምና እየተንኮታኮተ እየፈረሰ እየሄደ ያለበት ሁኔታ ነው ያለው። በተደጋጋሚ በየቀኑ በሽምቁጃ፣ በደፈጣ መልክ ጠላት እየተመታ በተለያየ መንገድ የስርአቱ የጀርባ አጥንት የሆኑ ተፈቃሪዎች እየተያዙ ያሉበት ሁኔታ ነው ያለው። ስለዚህ መዋቅሩ የተበተነና የፈረሰ ነው። አሁንም በየቀኑ እያገዛዙ ገዳይ ቡድን ሰራዊት እየከዳና ለፋኖጅ እየሰጠ ያለበት ሁኔታ አለ። ይሄ ኢንተርናሽናል መንገድ ነው። ምናልባት ከምዕራብ ጎንደር ዞን ከመተማ ወደ ሁመራን አድርጎ አብርሃጅራ ወደ ጎንደር ነው አሁን የጠላት እንቅስቃሴ። ይህንን እንቅስቃሴ ፋኖ ነው ሙሉ በሙሉ የተቆጣጠረበትና ከተሞችንም የያዘበት ጥቁር አስፋልት ነጻ አድርጎ የያዘበት ሁኔታ አለ። ከምዕራብ ጎንደር ዞን ወደ ጭልጋ የሚንቀሳቀሰው መንገድ ያቁሟል። ይህኛውን ቀጠና ሙሉ በሙሉ የተቆጣጠርንበት ሁኔታ ነው ያለው። አሁንም ወደፊት ተጠናክረን የምንቀጥል መሆናችን እናሳውቃለን። በነገራችን ላይ ፋኖ በዚህ ቀጠና የበላይነቱን መውሰዱ ይታወቃል። ይቀጥላል፣ እንቀጥላለን። ያለ የሌለ ኃይል እንዲያሰልፍም እንደተለመደው ምርኮኛና ወደዛ ቀጠናም ሂዶ የተበታተነ ሰራዊት ወደ ሱዳን እጅ ሰጥቶ እዛ ባለሀብት ካምፕ ተቀጥሮ የሚሰራበት ሁኔታ ነው የሚፈጠረው እንጂ የተለየ ውጤትና ለውጥ ብልጽግና የሚያመጣበት መንገድ አይኖርም የለምን። ስለዚህ በዚህ ቀጠና ፋኖ የበላይነቱን ሲወስድ ከሱዳን ጋር የተለያዩ ዲፕሎማሲ ችን በመስራት ለምሳሌ የሱዳን ንብረት እንኳ በቪዲዮ የተደገፈ ማለን በአንዳንድ የስርዓቱ ተላላኪዎች ንብረቶች ተዘርፈው ሲመጡ እንኳ ወደ ሱዳን መልሰን የሰጠነበት ሁኔታዎች አሉ። ይሄ የራሳችን ከጎረቤት አጋር ድርጅቶች ጋር የምናደርገው ጠንካራ ግንኙነት ነው። በነገራችን ላይ ከተለያዩ ካገዛዙ ስርዓት ጋር የሻከረ እንጂ ጥሩ የሆነ ግንኙነት አልነበረም። አሁን ግን በፋኖ ጥሩ የሆነ ግንኙነት አለን። ያን ግንኙነት ከት ለማድረግ ያለ የሌለ ኃይል እንዲጠቀምም ከስሮ ምርኮኛና ቁስለኛ የሆነበት ሁኔታ ነው ያለው። አሁንም ከአጋር ድርጅቶች ጋር የጋራ ጥምረት እያደረግን ትግላችን እስከ ወዲያኛው እንገፋዋለን። ስለዚህ በዚህ ቀጠና አጠቃላይ ወደፊት የምንገሰግስበትን እቅድ ነድፈን እየተንቀሳቀስን ነው የምንገናኘው የኦሮሞ ነጻነት ሰራዊት ኦላ ዘመቻ ሺህ ግንባር በሚል የከፈተው መጠነ ሰፊ የማጥቃት እርምጃ በበርካታ የኦሮሚያ ክልል አካባቢዎች እየተካሄደ መሆኑ ተገለጸ። ከአንድ ወር በፊት ጨቾሚና ካዩ በሚል መጠሪያ ከተካሄደው ዘመቻ ወዲህ በተቀናጀና በርካታ ቀጠራዎችን በሸፈነ መልኩ በአብይ አህመድ ሰራዊት ላይ የማጥቃት ዘመቻ የከፈተው የኦሮሞ ነጻነት ሰራዊት በአገዛዙ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ተቋማት ላይ ያነጣጠሩ ጥቃ ጥቃቶችን እየፈጸመ መሆኑን አስታውቋል። ከማክሰኞ ጀምሮ የተከፈተው ዘመቻ ሺህ ግንባር በተለይም በሁሉም የወለጋ ዞኖች፣ በምዕራብና ሰሜን ሸዋ ዞኖች፣ በኢልባቡር በጉጂና ቦረና እንዲሁም በሁሉም የሐረርጌ ዞኖች በተመረጡ የአገዛዙ ተቋማት ላይ የማጥቃት እርምጃ እየተወሰደ እንደሚገኝ ለአንከር ሚዲያ በደረሰው መረጃ ላይ ተመላክቷል። የኦሮሞ ነጻነት ሰራዊት ዘመቻ ሺህ ግንባር በሚል ስለከፈተው አዲስ ዙር ኦፕሬሽን የተመለከተ ተከታታይ መረጃ በሚቀጥለው ቀናት ውስጥ መስጠት እንደሚጀምር ተገልጿል። ባለፈው ሰኞ በምዕራብ ሸዋ ግንደበረት የአገዛዙን አንድ ሬጅመንት ኃይል ሙሉ በሙሉ ከጥቅም ውጭ በማውጣት ከፍተኛ ድል እንዳገኘ የገለጸው የኦሮሞ ነጻነት ሰራዊት በዚህ ዘመቻ ሺህ ግንባር መሰል ወታደራዊ እርምጃዎችን በስፋት እንደሚያካሄድ አስታውቋል። በግንደበረቱ ጥቃት ከመቶ ሰላሳ በላይ የአቢይ አህመድ ወታደሮች የተገደሉ ሲሆን ከመቶ በላይ የሚሆኑ በምርኮ መያዛቸው በቪዲዮ ተደግፎ በተሰራጨው መረጃ ላይ ተመላክቷል። የግንደበረቱ ኪሳራ ያስደነገጣቸው የአብይ አህመድ ወታደራዊ ጀነራሎች ከፍተኛ ውዝግብ ውስጥ የገቡ ሲሆን ሽንፈቱን ለመቀልበስ ማንኛውም አይነት የአጸፋ እርምጃ እንዲወሰድ በመወሰን በተለይ በሆሮ ጉዱሩ ወለጋ ከሀያ በላይ ሰላማዊ ዜጎች የተጨፈጨፉበትን ጥቃት መፈጸማቸው የሚታወስ ነው። የዘመቻ ሺ ግንባር ተልዕኮ የአገዛዙ ወታደራዊና ኢኮኖሚያዊ አቅም ማሽመድመድ እንደሚሆን የተገለጸ ሲሆን ከጅቡቲ አዲስ አበባ በተዘረጋው የባቡር መስመር ላይ ተከታታይ ጥቃት በመፈጸም አገዛዙ የጦር መሳሪያ ጨምሮ ለአገዛዙ አፈና የሚውሉ ምርቶች ላይ ጥቃት መሰንዘሩን ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ከአብይ አህመድ ጋር የተፈራረመው የሰላም ስምምነት መፍረሱን ያስታወቀው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ በይፋ መጠየቁ ተሰማ። ኦብነግ ትናንት ባወጣው መግለጫ የአብይ አህመድ አገዛዝ የሰላም ስምምነቱን በመጣስ በአባላቶች ላይ ወከባ እየፈጸመ ነው፣ ተለጣፊ ድርጅት በማቋቋም እንቅስቃሴያችን ላይ ከፍተኛ አደጋ ደቅኖብናል የሚል ክስ በማ ማቅረብ ዓለም አቀፍ ማህበረሰብ የሰብአዊ መብት ተሟጋች ድርጅቶች እና የኢትዮጵያ አጋር ሀገራት ጣልቃ እንዲገቡ ጥሪ አቅርቧል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሁለት ሺ አስራ ስምንት እንደ ኤሮፓያን አቆጣጠር ከአብይ አህመድ አገዛዝ ጋር ሰላማዊ በሆነ ትግል ውስጥ ለመሳተፍ ስምምነት አድርጎ ወደ ሀገር ውስጥ የገባ ቢሆንም በየጊዜው በሚፈጸምበት የህልውና ጥሰት ምክንያት ከአራት አመት ቆይታ በኋላ ስምምነቱ አደጋ ላይ ወድቋል በማለት ወደ ትጥቅ ትግል ተመልሶ እንደሚገባ አስታውቋል። በሶማሌ ክልል የሚገኙ ታጣቂዎችን ጨምሮ ተዋጊዎችን በተጠንቀቅ እንዲዘጋጁ ጥሪ ያቀረበው የኦጋዴን ብሔራዊ ነጻነት ግንባር የአብይ አህመድ አገዛዝ የሶማሌ ክልል መንግስትን በመጠቀም የኦብነግን ህልውና አደጋ ላይ ጥሎታል ያለው ግንባሩ ለሌሎች የፖለቲካ ኃይሎች ጥሪ በማቅረብ በጋራ ለመስራት መዘጋጀቱን በቅርቡ መግለጹ የሚታወስ ነው። የኦጋዴን ብሔራዊ ነጻነት ግንባር ተመልሶ ወደ ትጥቅ ትግል መግባቱ የማይቀር ነው የሚሉት የፖለቲካ ታዛቢዎች ክልሉ ወደ ቀደመው ቀውስ ሊገባ ይችላል የሚል ስጋት እንዳላቸው በመግለጽ ላይ ናቸው። በጉዳዩ ዙሪያ ከሶማሌ ክልል መንግስትም ሆነ ከአብይ አህመድ አገዛዝ የተሰጠ ምላሽ የለም። በአብይ አህመድ አገዛዝ የሚደገፈው ብርጌድ ናሐምዱ የተሰኘው የኤርትራን መንግስት በኃይል ለመጣል እንደሚፈልግ የሚገልጸው ቡድን በኢትዮጵያ ጽህፈት ቤት መክፈቱንና በቅርቡ ወታደራዊ ማዕከሎችን እንደሚያቋቁም ገለጸ። ዋና ማዘዣ ጽህፈት ቤቱም አዲስ አበባ እንደሚሆን አስታውቋል። ይህ ቡድን ሽብርተኛ ተብሎ በአውሮፓና በሰሜን አሜሪካ በህግ እየተጠየቀ ነው። የአብይ አህመድ አገዛዝ በዚህ ቡድን የሚያሳካው አንዳችም ፖለቲካዊም ሆነ ወታደራዊ ውጤት የለም ይላሉ ኤርትራዊው የሰብአዊ መብት ተቆርቋሪ አቶ አክሊሉ ሳለም። የአብይ አህመድ አገዛዝ በአፋር ቀጠና አንዳንድ ወታደራዊ እንቅስቃሴዎችን እያደረገ መሆኑን ያኮረፉ የዋት ታጣቂዎችንና በርካታ የብልጽግና ወታደሮችን በአፋር ውስጥ መሳሪያ አስታጥቆ በብርጌድ ናሀመዱ ስም የኤርትራን መንግስት ለመውጋት እየተዘጋጀ ነው የሚለውን መረጃ በተመለከተ አቶ አክሊሉ ሲመልሱ አብይ አህመድ ወደ ኤርትራ ፊቱን የሚያዞር ከሆነ በቅድሚያ ከህወሓትና ከፋኖ ጋር ጨርሶ እንጂ በቀጥታ ወደ ኤርትራ አይተኩስም በማለት ነው። ብርጌና ሐመዱ የሚባለው እንቅስቃሴ አውሮፓ ውስጥ መላው አውሮፓ በተለይ መላው አውሮፓ ውስጥ የቴሮሪስት ግሩፕ በተለይ ጀርመን ማደን እና ማሰር እንደገና የቴሮሪስት ግሩፕ ብላ ሊስቱ እስካወጣች በኋላ ሆላንድ፣ ሽወደን፣ ኢንግላንድ ሌሎች እዚህ አይነት እንቅስቃሴ የሚታይባቸው ሀገሮች እና እዚህ አሜሪካ ውስጥ ቢሆን ክስ የተመሰረታለ ካናዳም በካልጋሪ በተለይ የተፈረዱበት ነው። የቴሮሪስት ግሩፕ ወይ ደግሞ አሸባሪ ከተማ ውስጥ ሆነ ህዝብን በማሸበር ሰዎችን በመምታት በግሩፕ ሆነ አድፍተህ ችግር ማድረስ የሚለውና ብዙ የአውሮፓ ሀገሮች ላይ ካደረሱ ጥፋት አንፃር እያንዳንዱ የአውሮፓ ከተማ ግሩፑን አሸባሪ ብሏል። እንዲህ አይነት እንቅስቃሴ የሚያደርጉ ሰዎች ላይ ደግሞ ኢሚዲየት አክሽን እንደሚወስድ ግልጽ አድርጓል። ይሄ በቀጥታ አውሮፓ ውስጥ ይደረግ የነበረው እንቅስቃሴ ቦታ ስለሌለው ነው። ሁለተኛው ነገር ደግሞ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ በጣም ብዙ ኤርትራውያኖች አሉ። ምንም የሚካድ ነገር አይደለም። ጽህፈት ቤት እንሰጣቸዋለን ሲል ብርጌና ሐመዱ የሚቀላቀሉ ኤርትራውያንን ዋስትና ስለሚያገኙበት መንገድ ብርጌና ሐመድ ውስጥ የሚቀላቀሉ ሰዎችን ኢትዮጵያ ውስጥ ማለት ነው ዋስትና የመኖር የመስራት ነፃውን የመንቀሳቀስ ብርጌና ሐመድ ውስጥ ካልተቀላቀልክ ግን የመታሰር የመባረር ሌላ እንግልት ይደርስባል፣ ከዚህ በፊት ይደርስ እንደነበረው ማለት ነው። ስለዚህ የብርጌና ሐመዱ የሚባለውን እንቅስቃሴ ወይ ደግሞ ግሩፕ ወይ ደግሞ አንጃ ወደ ጎን ተተን የአቢይ አሕመድ ወይ ደግሞ የብልጽግና ፓሪ መንግስት ግን ምን አይነት ታች እንደወረደ የሚያሳይና ምን አይነት ፍራቻና ስጋት ውስጥ እንደገባ የሚያሳይ ነው። በሌላ መልኩ ደግሞ ኤርትራ ይሁን ሌላ ሀገሮችን ኤርትራም በቀጥታ ማለት ነው ኢትዮጵያ ውስጥ የሚቃወምና እርዳታ እንፈልጋለን፣ ኦፊስ እንፈልጋለን፣ ማንኛውም አይነት የጥጥቅም ድጋፍ እንፈልጋለን ለሚለው ግሪን ላይት መስጠት ወይ ደግሞ ያለውን ሁኔታ ወደ መጥፎ ሁኔታ ለማሸጋገር የመንደርደሪያ መንገድ የፈጠረ ወይ የከፈተበት መስሎ ነው የሚታይለን። እንዲህ አክሊሉ ምናልባት የትግራይ የወቅቱ ፖለቲካን ከወሰድን ያኮረፉ ከነደብረ ጽዮን ቡድን አንጻር አኩርፈው ጫካ የገቡ እንዳሉ ይሰማል። አንዳንድ መረጃዎች እንደሚያመለክቱትም በአፋር ክልል በአብይ አህመድ አገዛዝ መሳሪያ ድጋፍ እያገኙ ያሉ ተወሰኑ የትግራይ አማጽያን እንዳሉ ነው የሚነገረው። ሌሎችንም እንደዚሁ የኤርትራ ተወላጆች በኢትዮጵያ የሚኖሩትንም ከነዚህ ቡድን ጋር አድርጎ በአፋር በኩል አንዳች ወታደራዊ እንቅስቃሴ ለማድረግ ታስቧል የሚባልም መረጃ ሾልኮ ሰምተናል። በዚህ አንፃር አብይ አህመድ ይሞክረው ይሆን? ዋናው ነገር ግን በአሰብ ወይ ደግሞ በዚህ በአፋር በኩል የነበረው እንቅስቃሴ ለሁለት ዓላማ የመጣ ነው። አንደኛው የኤርትራ መንግስት ምናልባት ለማስፈራራት፣ በዋነኛነት ግን ጦርነት ከተነሳ የትግራይ የነደብረጽዮንን ቡድን ለመምታት የትግራይ ያለውን የነደብረጽዮን ቡድንን ከመታ በኋላ ወይ ከወጋ በኋላ ወደ አማራ ክልል ያለውን ጦርነት በሁለት በኩል መውጋት። ከዛ በኋላ ምናልባት ሀይል ከዚህም ከዛም አጠራቅመው ወደ ኤርትራ። ይሄን ደግሞ ፓርላማ ውስጥ ብለውታል። ጀነራል ታደሰ ወረደ ስልጣን ሲይዝ በነጋታው ከኢትዮጵያ የደህንነትና ጸጥታ ምክክር የወጣ መግለጫ ነበር። ምንድን ነው የሚለው እሱ? ትግራይ ውስጥ ያለውን ጦርነት ራያውን ማገዝ፣ አፋርንም ማገዝ። አሁን ትግራይ ውስጥ አፋርና ራያዎች ጋር ምንም አይነት ጦርነት የለም እስካሁን ድረስ የሚሰማ ማለት ነው። እና የኢትዮጵያ የደህንነትና ጸጥታ መረጃ ቢሮ እንደዚህ ብሎ በሚናገርበት በጠቅላይ ሚኒስትሩ እና በተለያዩ ከፍተኛ ባለስልጣኖች ፊት ትግራይ ውስጥ ያለውን አፋሮችንና ራያን አግዞ ትግራይ ውስጥ ያለውን አማጺ ወይ ደግሞ ፌደራል መንግስትን አልታዘዝ ያለውን ሀይል መምታት ይላል። በአፋር በኩል ይደረግ የነበረና ስቲል የሚደረግ ማንኛውም አይነት እንቅስቃሴ ወደ ኤርትራ ከሚደረገው ጦርነት በፊት ወደ ትግራይ የታሰበና የታለመ ነው። ወደ ኤርትራም ላይሆን አይችልም የሚል ድምዳሜ ልንሰጥ አንችልም። ምክንያቱ ኤርትራም በማንኛውም ይገባል ለማስከበር ማንኛውም ዝግጅት ያደርጋል። እና የዶክተር አብይ አህመድ መንግስት በዚህ ሰዓት ቁጭ ብየሰከን ስናየው አይሞክርም፣ አያደርግም የሚባል ነገር ላይ አየላም። ስለ ብርጌድና ሐመዱ ግን ከአውሮፓ አንድ ብርጌድ ሙሉ፣ ሻለቃ ሙሉ፣ ሬጅመንት ሙሉ ጥይቅር ና አንድ የአውሮፓም የአሜሪካ ወረቀቱን ቀዶ ጥሎ ሂዶ ላሰብ ላይ ዶክተር አብይ አሕመድ ስልጣን ስል ዋጋ ለ የሚል ሰው የለም።

ታዊ አፈና እየተፈጸመባቸው መሆኑ ተገለጸ። በአዲስ አበባ የፋሲካ በዓል መቅረብን አስመልክቶ ከወትሮ በተለየ ሁኔታ የከተማዋ የጸጥታና የደህንነት አባላት በከተማዋ በሁሉም አካባቢዎች በዘመቻ መልክ በብዛት በመሰማራት በተለይ በኮየ ፈቼ፣ በቱሉሊምቱ፣ በገላን፣ በሰፈራ፣ በሀያት፣ በአራብሳ፣ በቃሊቲ፣ በኮልፌ አሸዋሜዳ አካባቢዎች ወጣቶችን በጅምላ በማፈን ወደ ተለያዩ ፖሊስ ጣቢያዎች በመውሰድ ድብደባና አፈና፣ ዘረፋ እየተፈጸመባቸው ሲሆን በተለይ የአዲስ አበባ መታወቂያ የሌላቸው በርካታ የአማራ ተወላጆች ላይ የጸጥታ አካላት ከአስር ሺህ እስከ ሀያ ሺህ ብር እየተቀበሉ እንደለቀቋቸው፣ ገንዘብ መክፈል የማይችሉትን ደግሞ ሞባይላቸውንና በኪሳቸው ያገኙትን ገንዘብ በመቀማት ለተጨማሪ ምርመራ በሚል ወደ ሌላ ጣቢያ በማዛወር ከፍተኛ በደል እየተፈጸመባቸው መሆኑን፣ ኦሮሞኛ ቋንቋ የሚናገሩ ወጣቶችን በልዩ ሁኔታ ዘረፋና እንግልት ሳይደርስባቸው ወዲያውኑ እንደሚለቀቁ የጉዳቱ ሰለባ የሆኑ የአይን እማኞች ተናግረዋል። እንደተለመደው በተደጋጋሚ ጊዜ በዓላት በተቃረቡ ቁጥር የመንግስት የጸጥታ ኃይሎች በከተማዋ ላይ በሚያደርጉት ዘረፋ፣ ድብደባና እንግልት በመማረር የቀን ሰራተኛ ወጣቶች በተለይ በዋናነት ከአማራ ክልል የመጡ የዕለት እንጀራ ፈልገው ወደ ከተማዋ የገቡና በተለይ በአዲስ አበባ ከተማ ዙሪያ የቀን ስራ እየሰሩ የሚተዳደሩ ወጣቶች ላይ ከፍተኛ የሆነ ዘረፋና ድብደ ስንገባ እየተፈጸመባቸው በመሆኑ ከተማዋ ላይ መዋል ባለመቻላቸው ከከተማዋ በመውጣት ወደ ተለያዩ አካባቢዎች እየሸሹ መሆናቸውን አያይዘው ገልጸዋል። ይህ በእንዲህ እንዳለ የትንሣኤ በዓል መቃረብን አስመልክቶ በሸቀጦች ዋጋ ላይ ከወዲሁ ከፍተኛ የዋጋ ጭማሪ መታየቱን ተዘዋውረን ተመልክተናል። በዚሁም መሰረት ሽንኩርት ከአምሳ ብር ወደ ዘጠና አምስት ብር፣ ቲማቲም ከአርባ አምስት ብር ወደ ሰባ ብር፣ ቅቤ ከዘጠኝ መቶ ወደ አንድ ሺህ አራት መቶ አምሳ ዘይት ከአንድ ሺህ አራት መቶ አምሳ ወደ አንድ ሺህ ሰባት መቶ አምሳ እንቁላል ከአስራ አምስት ብር ወደ ሀያ ብር፣ የስንዴ ዱቄት ከሰማንያ አምስት ብር ወደ መቶ ሀያ ብር፣ ቡና ከስምንት መቶ ብር ወደ አንድ ሺህ ሁለት መቶ ብር ጤፍ አንድ ኪሎ ከመቶ ሰላሳ ብር ወደ አንድ መቶ ስልሳ ብር ገብስ ከመቶ ብር ወደ መቶ አርባ ብር፣ ስንዴ ከስልሳ ብር ወደ መቶ ብር። ከበዓሉ ጋር ምንም ግንኙነት የሌላት ሻማ እንኳን ከአስራ አምስት ብር ወደ ሀያ ብር ከፍ እንዳለች ለማየት ተችሏል። አትክልትና ፍራፍሬ ከነበረበት ከፍተኛ ዋጋ ላይ በአማካኝ እስከ ሀምሳ በመቶ ጭማሪ አሳይቷል። በተለይ የፍራፍሬ ምርት ከመጀመሪያም በዝቅተኛው የማህበረሰብ ክፍል የማይቀመስና ሀብታሞች ቤት ብቻ የሚገባ ከሆነ ውሎ አድሯል። በአጠቃላይ በዓላትን ምክንያት በማድረግ የዋጋ ጭማሪው ከዕለት ወደ ዕለት በህብረተሰቡ ዘንድ የማይቀመስ በመሆኑ በዓላትን አስመልክቶ የዋጋ ጭማሪው ህብረተሰቡን በከፍተኛ ደረጃ እንዳማረረና አሁን በዓሉ እየተጠጋ ሲመጣ የስጋ ዋጋ የወተት ዋጋ ከበዓላት ጋር ቀጥተኛ ተዛምዶ ያላቸው አጠቃላይ ምርቶች በከፍተኛ ደረጃ እንደሚጨምሩ በመሰጋቱ ህብረተሰቡ ከፍተኛ ፍርሃትና ውስጥ እንደሚገኝ ለማወቅ ተችሏል። ተመልካቾቻችን፣ የዕለቱ ዜናዎች እነዚህ ነበሩ። ከዘውትር ተሳታፊያችን ጋር የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።